አውሮፓን ያመሰው የኢራን ውሳኔ፣ ለኖቤል ሽልማት የታጩት አወዛጋዊ ፕሬዚዳንትና፣ በኢራን የተገኙት የእስራኤል ኮማንዶዎች። በመጨረሻም የኢራን እስራኤል አደገኛው የመጠፋፋት ጦርነት በተኩስ አቁም ስምምነት ተቋጭቷል። አሁን ይህ በሆነበት ቅፅበት ታዲያ ኢራን መላ አውሮፓን ያመሰ ውሳኔ ወስናለች። የዓለም መንግስታት ተደናግጠዋል። ሩሲያ አሜሪካን ተጠያቂ አድርጋለች። በኢራን እስራኤል ጦርነት ውስጥ ቴሄራን ድረስ ዘልቀው የገቡት የእስራኤል ኮማንዶዎች ዓለምን እያነጋገሩ ነው።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 የምንሸፍንልዎት ሲሆን 40 60 የባንክ ብድር የተመቻቸ ሲሆን ሙሉ ለሙሉ በኢትዮጵያ ብር በረጅም ጊዜ ክፍያ አመቻችተሎታል። በቂ የሆነ የመኪና ማቆሚያ ዘመናዊ አሳንስርም የተገጠመላቸው ለመብራት መቆጣጠር አስተማማኝ ጀኔተር። ለመመዝገብ እና ለተጨማሪ መረጃ በ0993 620503 ይደውሉ። ዲቭ ትሬይል ስቴትስ ማህበረሰብን እንገባ። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁ ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻና ቻናላችንን ሰብስክራይብ ቪዲዮውም ላይክ በማድረግ ቤተሰቡን ይወዳጁ። ያን ወደ መረጃው እናሸጋግራችሁ። የእስራኤል ኮማንዶ በኢራን ከተሞች ዘልቆ መግባቱ የበርካቶችን ቀልብ ገዝቷል። በዚያ እጅግ አስፈሪ ጦርነት ውስጥ ቴሄራን ድረስ ዘልቀው የገቡት የእስራኤል ኮማንዶዎች የጦርነቱ ሚና ያስጠበቁ ነበሩ ተብለዋል። የእስራኤል ልዩ ኮማንዶ በኢራንና እስራኤል ጦርነት ሰዓት ኢራን ውስጥ እንደነበረ ነው መረጃዎች የሚያመለክቱት። የእስራኤል ጦር ኃላፊ ኢያል ዛሚር የሀገራቸው ኮማንዶዎች በኢራን ምድር ተልእኮ ላይ እንደነበሩም አረጋግጠዋል። እስራኤል የኢራንን አየር ክልል ስትቆጣጠር የምድር ኃይሉ ኮማንዶ ገዛም እንደነበር ተናግረዋል። በጠላት ግዛት ውስጥ ተሰልቀው በመግባት በሚስጥር ዘመቻዎችን ሲያደርጉ ነበር ባይናቸው። ይህ ለምንወስደው እርምጃ የዘመቻ ነጻነት እንዲኖረን አድርጓል በሚል አሳውቀዋል። ዘሚር ዘሚር ከእስራኤል ባለስልጣናት ይህን አይነት አስተያየት የሰጡ የመጀመሪያው ሆነዋል። በዶናልድ ትራምፕ አሸማጋይነት የተደረሰው ስምምነት ለጊዜው ሁለቱ ኃይሎች ከመተኳኮስ እንዲቆጠቡ ተደርጓል። እስራኤል አየር ክልሉን ሙሉ ለሙሉ ተቆጣጠር ያለው ብትልም ቴህራን ራሴን አስከብር ያለው በማለት ላይ ትገኛለች። በመጨረሻም ኢራን የመካከለኛ ምስራቅ እሳት ከበረደ በኋላ እጅግ አስደንጋጭ ውሳኔ ወስናለች። የኢራን ፓርላማ ከተባበሩት መንግስታት ድርጅት የኒውክለር ተቆጣጣሪ ዓለም አቀፉ አቶሚክ ኤነርጂ ኤጀንሲ ሀገሪቷ የሚኖራት ትብብር እንዲቆም የሚያግድ ድምጽ መሰማቱን የሀገሪቱ መንግስታዊ ሚዲያዎች ዘግበዋል። አለም አቀፉ የአቶሚክ ኢነርጂ ኤጀንሲ እስራኤልና አሜሪካ በኢራን የኒውክሌር ይዞታዎች ላይ የፈጸሙትን ጥቃት ለማውገዝ ፍቃደኛ አልሆነም በማለት የኢራን ፓርላማ አፈ ጉባኤ ሞሐመድ ባጊ ተናግረዋል። በዚህም የኤጀንሲው አለም አቀፍ ተአማኒነቱ ለሽያጭ ቀርቧል ሲሉም ተችተዋል። አፈጉባኤው የኢራን የኒኩሌር ባለስልጣናት የሀገሪቱ የኒኩሌር ማብሪያ ይዞታዎች ደህንነት እስኪረጋገጥ ድረስ ከኤጀንሲው ጋር ያላቸውን ትብብር ያቆማሉ ብለዋል። አክለውም የኢራን ሰላማዊ የኒኩሌር መርሃ ግብር በፈጣን ፍጥነት ወደፊት እንደሚራመድም ተናግረዋል። በፓርላማ የተሰጠው ድምጽ ተምሳሌታዊ ሲሆን፣ ውሳኔው ፖሊሲ እንዲሆን በኢራን መንግስት ባሉ ከፍተኛ ባለስልጣናት መስደቅ ይኖርበታል። አምስት ሀገራት አሜሪካ፣ ሩሲያ፣ ዩናይትድ ኪንግደም፣ ፈረንሳይና ቻይና የኒኩሌር የጦር መሳሪያ እንዲኖራቸው ተፈቅዶላቸዋል። ለዚህ ምክንያቱ ስምምነቱ ስራ ላይ ከመዋሉ በፊት የኒኩሌር የጦር መሳሪያ ገንብተው ሙከራ አድርገው በማጠናቀቃቸው ነው። የክሪምሊን ቃል አቀባይ ዲሚትሪ ፔስኮቭ በኢራን የኒኩሌር መርሃ ግብር ላይ የተፈጸመው ጥቃት ሀገሪቱ የተባበሩት መንግስታት የኒኩሌር ተቆጣጣሪ ከሆነው ከአለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋራ ያላትን ትብር እንድታቆም አስገድዷታል ብለዋል። ይህ ውሳኔ በኢራን ላይ ያለምንም ትንኮሳ ከዚህ ቀደም ታይቶ በማይታወቅ ሁኔታ የኒኩሌር ተቋማት ላይ የተሰነዘረው ጥቃት ከፍተኛ ውጤት ነው ሲሉ በእለታዊ ጋዜጣዊ መግለጫቸው ላይ ተናግረዋል። በኢራን የኒኩሌር መራግብ ላይ ስለደረሰው ጉዳት የሚወጡ እርስ በርስ የሚጋጩ ዘገባዎችን በተመለከተ ፔስኮቭ ሲናገሩ አንድም ሰው እስካሁን ተጨባጭ መረጃ አለው አይመስለኝም በማለት የጉዳቱን መጠን ለመናገር በጣም ገና ነው ብለዋል። በሩሲያ የዜና አውታሮች ላይ በሰጡት አስተያየት ጥቃቱን የፈጸሙትን ሀገሮች በስም ከመጥቀስ ተቆጥበዋል። ሞስኮ ኢራንን እንዳጋር የምታይ ሲሆን በቅርቡ የተፈጸመውን ጥቃት ያለምንም ትንኮሳ የተፈጸመ በማለት አውግዛለች። በዚህ ሳምንት መጀመሪያ ላይ ፔስኮቭ በሞስኮና በዋሽንግተን መካከል ባለው የሁለትዮሽ ግንኙነት ላይ ሊኖር የሚችለውን ተጽዕኖ አሳንሰው አቅርበዋል። ትራምፕ በኢራንና እስራኤል የሰላም ስምምነት ሚና ተጫውተዋል ተብለው ለኖቤል የሰላም ሽልማት ታጭተዋል። ትራምፕ እጩ የተደረጉበትን ደብዳቤውን በትሩስ ሶሻል ገጻቸው ላይ አውጥተዋል። ይህ ሽልማት ዶናልድ ትራምፕ ከሰሞኑ ይገባኛል ሲሉ ሲመኙት የነበረው እንደነበረም ይታወቃል። አሁን እጩ መሆናቸው ተነግሯል። ይህም ብዙዎችን እያነጋገረ ይገኛል። በተለይም ኢራንን በቦምብ በመደብደብ ጦርነቱ እንዲባባስ አድርገዋል በሚል ብዙዎች ይቃወማሉ። ፕሬዚዳንት ዶናልድ ትራምፕ ትላንትና በሰጡት መግለጫ በኢራን የኒኩለር ተቋማት ላይ የተሰነዘረውን የአሜሪካ ጥቃት በሁለተኛ ዓለም ጦርነት ወቅት ጃፓን ላይ ከተጣሉት የኒኩለር ቦምቦች ጋር በማነጻጸር ከፍተኛ ውዝግብ አስነስተዋል። ፕሬዚዳንቱ ንግግራቸውን የጀመሩት በኢራን የኒኩለር ፕሮግራም ላይ የተፈጸመውን ግዙፍና ትክክለኝነቱን የጠበቀ ጥቃት በማወደስ ነበር። በምድር ላይ ይህን ሊያደርግ የሚችል ሌላ ጦር የለም። እናም አሁን የአስደናቂ የአሜሪካ ኃይል ማሳያ ለሰላም መንገድ ተደርጓልን ብለዋል። ትራምፕ በልበ ሙሉነት ጦርነቱ አብቅቷል፣ ከዚህ በኋላ እርስ በርስ የሚፈላለጉ አይመስለኝም በማለት ግጭቱ ሙሉ በሙሉ መቆሙን ተናግረዋል። ይህንን እርምጃ ዩናይትድ ስቴትስ የወሰደችው ኢራን የኒውክሌር ጦር መሳሪያ እንዳይኖራት ለመከላከልና የአሜሪካን የማስጠንቂያ አቅም ተአማኒነት በድጋሚ ለማረጋገጥ መሆኑን ገልጸዋል። ፕሬዚዳንቱ በንግግራቸው መሀል ጥቃቱን ከሂሮሺማና ናጋሳኪ ጋር በማነጻጸር ድርጊቱ ረዥም ረዥምና ደም አፍሳሽ ሊሆን ይችላል የነበረውን የመካከለኛው ምስራቅ ጦርነት በአጭሩ የቀጨ ታሪካዊ እርምጃ መሆኑን ተናግረዋል። ትራምፕ ትናንትና በሄግ የሰጡት ንግግር በዓለም ዙሪያ ከፍተኛ መነጋገሪያን ፈጥሯል። አስተያየት ሰጪዎች እንደሚሉት በሺዎች የሚቆጠሩ ሰላማዊ ዜጎችን የጨረሰውን የኒኩሌር ጥቃት ከተወሰኑ ኢላማዎች ላይ ከተፈጸመው አየር ጥቃት ጋር ማነጻጸር ታሪካዊ ስህተት ከመሆኑ በላይ የሁኔታውን አሳሳቢነት ያዛባል። ይህ ንጽጽር በኔቱ አባል ሀገራት መካከልም መደናገጥን የፈጠረ ሲሆን የአሜሪካን ቀጣይ የውጭ ፖሊሲ አቅጣጫ በተመለከተ ያላቸውን ስጋት ይበልጥ አጠናክሮታል ተብለዋል። አሁን ኢራን በእስራኤል ጥቃት ለሞቱ ለሁሉም ከፍተኛ ወታደራዊ መኮንኖቿና የኒ ኒኩለር ሳይንቲስቶቿ በመጪው ቅዳሜ በሀገር አቀፍ ደረጃ የሽኝት ፕሮግራም ለማካሄድ ወስናለች። በእስራኤል ጥቃት ከተገደሉት ውስጥ የኢራን ጦር ከፍተኛ ወታደራዊ መሪና የአያቶላ አሊ ከማኒ ከፍተኛ አማካሪ የነበሩት ሁሴን ሰላሚ የሚገኙበት ሲሆን ከቅዳሜ ሽኝት ቀደም ብሎ በነገው ዕለት በልዩ ሁኔታ የሽኝት ፕሮግራም ይካሄድላቸዋልም ተብለዋል። ሁሴን ሰላሚ የእስራኤልና የኢራን ግጭት በተጀመረ በመጀመሪያው ቀን መገደላቸውም ይታወሳል። የዩናይትድ ስቴትስ ኮንግረስማን የትራምፕ አስተዳደር የኢራንን የኒውክለር መራ ግብር ድል ለማወጅ ግልጽ ቃላት እንዲጠቀምም ጠይቋል። ዲሞክራቱ ብራድ ሼርማን ከቢቢሲ ጋር ባደረጉት ቃለ ምልልስ ኢራን አሁንም የዩራኒየም ክምችቷን እንደያዘች በመግለጽ ይህም በግምት ለዘጠኝ የኒውክለር ጦር መሳሪያ በቂ ይሆናልን ብለዋል። የኢራን የመንግስት ብሮድካስት ምክትል የፖለቲካ ዳይሬክተር ሀሰን ኤቢድ በአሜሪካ ኢላማ የተደረጉት ሶስት ቦታዎች ጥቃቱ ከመፈጸሙ ከተወሰነ ጊዜ በፊት ተወስደዋል ብለዋል። እናም ኢራን ቁሳቁሶችን ቀደም ብላ ስላሸሸች ትልቅ ጉዳት አላጋጠመውም ብለዋል። በሌላ በኩል ግን የአሜሪካ ባለስልጣናት ተልእኮውን የተሳካ ነው ሲሉ የእስራኤል ባለስልጣናትም ጨምረው አድንቀዋል። የዩናይትድ ስቴትስ የመከላከያ ሚኒስቴር ማክሰኞ በሰጠው መግለጫ ሁሉንም አይቻለው የእኛ የቦምብ ጥቃት ኢራን የኒውክሌር ጦር መሳሪያ የመፍጠር አቅምን ያጠፋ ነው ብለዋል። ቦምቦቹ አውዳሚ ያልነበሩም የሚል ሰው ፕሬዚዳንቱና የተሳካውን ተልዕኮ ለማዳከም እየሞከረ ነው ሲሉም ሄግስ ተናግረዋል። የኢራን የኮሚኒኬሽን ሚኒስቴር በሀገሪቱ ውስጥ ያሉ የኢንተርኔት አገልግሎት ወደ ቀድሞ ሁኔታው መመለሱን ገለጹ። የእስራኤል ጥቃት እየጠነከረ መምጣቱን ተከትሎ የኢራን መንግስት የኢንተርኔት አገልግሎት እንዲቋረጥ አድርጎ የነበረ ሲሆን የተኩስ አቁም ስምምነቱን ተከትሎ አገልግሎት መስጠት እንደጀመረም ተነግረዋል። እንደ ኤክስ ባሉ ዋና ዋና የማህበራዊ ሚዲያዎች ላይ የተጣለው እገዳ አሁንም እንዳለ ነው በኢራን የሚኖሩ ዜጎች እነዚህን የማህበራዊ ሚዲያ ገጾች ለመክፈት ቪፒኤን እና ሌሎች ዘዴዎችን ይጠቀማሉ ምንም እንኳን እገዳ ቢጣልባቸውም እንደ ኢራን ጠቅላይ መሪ ያሉ በርካታ የኢራን ባለስልጣናት የኤክስ ገጾች አላቸው በኢራን አጠቃላይ የሀገር ውስጥና የውጭ በረራዎች እስከ ነገ ምሽት ሁለት ሰዓት ድረስ ተራዝሞ እንደሚቆይም ተነግሯል ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች